ሉኩፍ አድርጌ ብቻ እዚሁ ነበር አፈርድሜ ማብላት የነበረብኝ። አለቀው። እዚህ አይሽኝ የት ነው የምትሄደው? አረ ተመለስ! ይኸውልህ የት ነው ያለ አይገጥመኝ ማፈቅ

አብሩ እንዳልተማሩ ያን ያህል ፍቅር እንዳልነበራችሁ እጁን ሰብሮ ይጣሉ። ወይኔ ወይኔ፣ ግን እንዴት ባረግ ነው? የኔ ማረግ ነው እ እንዴት ባረግ እሷ ሄደች፣ አሁን ሄደች። እሺ እሱ እንዴት አርጌ ለኔ ላርገው? እንዴት አርጌ ነው ማረግ ነው የሚችለው? በቃ ለኔ በቃ ወኔ ልሂድና ለመካክሮ ነው ይሄ መሰማሚያ ያይድፍል። እኔን እንዴው እንዴት ተነ ተናገሪ አታስብለኝ ተናገሪ አታስብለኝ እኔን ብ ችግር የለውም። ችግር ያመጣልህ አንተ ልጅ እንደዚህ አትመልስልኝ እባክህ። መቼም ይወደኛል ጨክኖ አይመታኝም ብለህ እንደዚህ መጫዋች አይደረግ እኔ ተናግሬያለሁ። አንተው ከፊት ለፊትማ ብታገኘው

እዚህ አርፍ፣ ቤት ጠብቀኝ። ከውቶችንም እኔ በዚህ ወፈቅ እጃቸው ይመጣሉ። እንትን እያንተን አሸማግለኝ ብሎ ነው እሱ። እነሱን አሸማግለን አስታርቀናቸው ተብሎን የምንመለስ ተናግር ያሉ ተቤት እንዳያትል ደግሞ ዛሬ ደግሞ እድና ስትበር ደግሞ እንትን በል። አረኒ የትም አልሄድም። ልታስታርቅ ነው ዛሬ ሙሉ። ወንድሜ እንዴት ነህ? እንዲህ ምን ሆነህ ነው? ደህና ነሽ። አንተ ደግሞ እንደዛ አብራችሁ እንዳላደጋችሁ ሁሉ እንደዚህ ትሆናላችሁ እንዴ? ምን ዋጋ አለው ብለሽ ነው ከመምጣት ከምንድነው እንደዚህ የምትጣሉት ከመምጣት መቼ አሳረፈ ብዬ ብለሽ ነው እንዴ? አሁን እንደዚህ አብረን እንዳላደግን ስንት ነገር እንዳላሳለፍን፣ እንደው ወንድሙን ሰው ሰላም ብሎ ይቀበላል እንጂ እንደው ዱላ ሰንዝሮ ይመታል። እሷም እኮ የፈለገችውን መርጣ ማግባት ትችላለች። እኔስ እኔስ እሷ ገረመኝ። እሷ ያገባት እንግዲህ አባቴ ባንድ በኩል አታገባት የሚያለ አላስቀምጠኝ። እሱ ደግሞ ምንም ሰው የለም። ምን ይኖራል? ምንም ሰው የለም። ወብዬ አረ ምንም የለም። ዘመድ ያው መቼም ሥራው ማስታረቅ ነው። ሰው ላስታርቅ ይሄድ ብሎ ሄደ። እኔኮ ልጠይቅ ብዬ ነው። በቃ ልሂድ፣ መጥቼ ነገ እጠይቅሃለሁ። ከመምጣትሽ ገና በቃ ቻው። አረ ምን ሆናለች? ቤት ሰው የለም ብላ ደጋግማ ትጠይቃለች። ደግሞ ከመምጣቷ ይሄደች። የተፈጠረ ነገር ይኖር ይህ ደግሞ በስተርጅና ጭቅጭቅ፣ በስተርጅና ንትርክ ቅሪዲያ ሰው በስንቱ ደቆ በስንቱ ተበሳጭቶ እንዲ ይገፏል። እንዲሁም በጊዜ ጊዜ እንዲሆን ቁ እንዲሁም እንደሚነታረኩ የትኛው ነገር ነው የሚያነታረካችሁ ይኖዲያሌ

እንዱ ላንተስ ማናለሁ? የሚያበስል የለ ያለ ማም ማም የእኔ ናት የሰደድካት። አይቼ ገና ትምህርት ከተማ ሄደሽ ተማሪ ብለህ የሰደድካት ለምንድን ነው? የእኔ የእኔ ማን ነው እንደዚህ ያለሽ? እሷ እኮ ናት በከተማው

አለን አለን፣ ይመስገን። እረ አረሳሁት። እንዴት እረሳዋለሁ እንዴ! ተነጋግረን ትንሽ ፋሚሊን የምላግዛቸውና ጨራርሽ ምናምን እንሂድ ብዬሽ እኮ ነው። አረ ወደኋላ የሚባል ነገር ምንም የለም። እኔ ወስኛለሁ በቃ ግድ ነው በቃ። አዎ ልጨራርስና በቃ እሺ፣ አብረን እንወስናለን ችግር የለም።

እናቶን ቢገባይ አልቀውም። እህቴን ካልገባበት ጉርጓድ እንዲያመጣት ነው ፈልግ ያልቆ ትሰማኛለህ። እኔም ታንተ ዘር መደባለቅ አልፈልግም፣ ፈልገም ብያለሁ። እህ ካልፈለጋችሁ ነው ማለት ነው። ለምን አታውንም? እኛ ምን እናንተን ዝም ብለን አንደባለቅ ጻል አላጣንም፣ ባገባው። ይኸውልህ አንተ ትሰማህ እንደሆነ ስማ፣ ምን እዚህ ዝም ብሎ እንደ ይንተከተካል። ይኸውልህ፣ ትሰማኛለህ፣ ና ልንገርህ፣ አትል። ይኸውልህ ደረሳችሁብን እንጂ አልደረስንባችሁም። ዝም ብላ እንዲህ እያሽካካች ጓሮ ለጓሮ ልጄን እየፈለገች የምትመጣ የአንተ እህት ናት አደለ? እንደዚያ ነዋ። ይኸውልህ ነገሩ። ባለፈው እኮ ዝም አልኩህ አደለ? ባለፈው ዝም አልኩህ እግር ልጅን ሰብረ እንደዚያ ስትልክልኝ ዝም ስል ጊዜ የልብ ልብ ተሰምቶ ነው ዛሬ እንዲህ። ሁለተኛ ጥፋት አልነበረብኝ ሰውን ነው። ትሰማኛለህ ከዚህ በኋላ ተኔ ጋር እንደተጋጨወከው ይኸውልህ ተናግሬአለሁ። አንተ መድረሻ ቢስ እኔ እንዲያው አልምራችሁም። እንዲያው እናትዬስ እንዲያው ዝም ብዬ እንዲያው ልጨርሳችሁ። እንዲህ ካላለቁ እኮ ጤና የሰጡ ነገር

ምን አረኩ አትበልኝ። እስቲ አንተ እንደዚህ አትመልስልኝ። አይደል እንዴ! እንዴ አቃጥላችሁ ልደፉኝ ነው አንተ እኔ የማንም ውርጋጥ የማንም ወጠት የመጫወቻ አልሆን። የማንም ውርጋጥ እየተነሳ እኔ ላይ ፍጥም ይለብኝ። ዛሬ ደግሞ ምን አለ ብትተውኝ? እንዴ አቃጥላችሁ ባትደፉኝ እኔው ልበይ። እስከ ዛሬ ድረስ ተከብሬ እንጂ ተዋርጃ አላውቅም ነበር፣ ይሄው አንተን ከወለድኩ ቀን ጀምሮ የማንም ወጠጥ እየተነሳ ያንገራግረኛል። ጨርሳለሁ፣ ፈልጣለሁ፣ ቆርጣለሁ ይለኛል። ቆይ አንተ ለመሆኑ የሰውየው ልጅ ህጂና ሻንጣሽን እዚህ ሻንቺ ያጠብቂኝ እኔ እመጣለሁ ብለህ ነው አስኮብለ ለኔ አከት ማን ነኝ አንተ ነኝ አትበለኝ፣ አትመልስልኝ። ሽቅብ እያለ ሽቅብ ነው ወገባ ገዳን ሰብሬ እንዳልጥል ምን ምንም ማቁ ነገር ይደኝ። በተከበርኩበት ሀገር እንደዚህ ባታዋርዱኝ። ምን አርተውኝና ተሶች፣ ተውኝ፣ አራንት ልጅ ተውኝ። ሰው ወልዶ ይመረቃል፣ ሰው ወልዶ ይጠቀማል እንጂ በአንተ የተነሳ ተረግሜ እንዲሁ እንዲሁ እንዲሁ። ይኸውልህ፣ ትሰማኛለህ፣ ከዚህ በኋላ ወላ ትምህርት ወላ ምናምን የሚባል ነገር የለም። ተኔ ጋር ቁጭ ብለህ ታርሳለህ፣ ከብቶችን ትጠብቃለህ አለ። ተበቅ ተዚሽ ቤት እወጣለሁ ብትል እኔ ወገብ አገዳን ሰብሬ እጄን እጄ እዚያ ሰጣለሁ። ተናግሬያለሁ። ከዚህ በኋላ የዛ መንገድ ሊያገኘኝ ገና ለገና ሰብሯለሁ፣ ቀጭቻለሁ። ስንቱን ዘላብዶብኝ አለፈ። ዛሬ ደግሞ ጭራሽ ደግሞ ምንድነው ያለኝ? ጀምሬዋለሁ፣ ጨርሷል። አንተ ገና ትል ሊነሳት ወጣ። አንተ የሰው ልጅ ማስኮብልል ምን እኔ ነው? ጀምሬዋለሁ፣ ጨርሷል ያለ ዘላብድም። አሁን እየጠየኩ ያለ ጥያቄ ጀምሬዋለሁ ነው ያለ፣ ጨርሰዋለሁ ብሏል። ይጨርሳል እኔ ተናግሬያለሁ። አንተ ልጅ ጋር ካደ ይልል። እስኪ እንታያታለን። አይ አቤት ምን ልታረግ ነው? እኛ ቤት ጠዋት መጣች ነበር እንዴ? አንተን ልጠይቅህ ነው። አህ እኔ ልጠይቂ። አንተ ለመሆኑ ቃል ሄደች በተን ሰምተሻል? አዎ ሰምቻለሁ። የት ነው የሄደች እንዴ? የት ነው የሄደች ማለት ሰምተህ አይደል እንዴ? መጣሁ የት እንደሄደች እኮ ማን ያያት ማን የተናገረ? በቃ ይወት ነገርኩት። ምን ይዛ ነው እስተ? ሻንጣ ምናምን ሸክፋን ሄደች? አዎ ሻንጣን ቦርሳን ይዛ ሄደች። እኔ እኮ ጠዋትም ጠርጥሬያለሁ፣ እንደዚያ ሲያደርግሽ እና፣ ለምን አልነገርሽኝ እንዴ? እነዛ በህመም ላይ ህመም እንዴት አድርጌ ልጨምር ብዬ ነው። አስበሽልኝ ስሚ አንድ ነገር ብትሆን፣ ቃል ከአንቺ ራስ። አንተ ልጅ በቃች ካልክባት፣ ተዋት፣ ተዋት፣ ተዋት። አንቺም ተባባሪ ነሻ፣ ተዋት።